እናንተ ዛሬ ደግሞ ጥንዶቹ መኝታ ክፍል ወይን ይዘው ገቡ። ኦ ላላችን መኝታ ክፍል በጣም እየወደዳቸዋት ነው። በተለይ ቡራ በጣም እየተመቸው ነው መኝታ ክፍል ብዬ በተደጋጋሚ እየሰራ ነው። ቡራ የምንድነዎች መኝታ ክፍል ወድሃታል? በጣም ተመኝታታል፣ ተመኝታታል። እንዲሁ ያንተ ያርግል። ለማንኛውም እናንተ መኝታ ክፍል ታዲያ ወይን ይዛችሁ ትገባላችሁ? እንደ መኝታ ክፍል ሳይሆን ሳሎን ነው። ሻማ ተበርቶ ቀይ ሻማ። ከዛ በኋላ እስ እንደዚህ ሮማንቲክ እስ ቡራዬ፣ እንደው እንደ አንድ ቀን እስኪ ሮማንቲክ አሳየን፣ የምር የእውነት ሪል ሮማንቲክ። ሻማ ታበራለህ ቀይ በቀይ ምናምን ታረጋለህ፣ ወይን ትቀዳለህ። ከዛ ምርጥ ምሽት፣ የፍቅር ምሽት ብላችሁ ፖስት አርጎ አንተ የፍቅር ምሽት ብለ ብረንክ መመመ መመመ አናደርገኝ አናደርገኝ ሪል ነው መሆን ያለበት። የምን ምን የፍቅር ምሽት ብሎ ፍራንክ ነው እና ዛሬ ደግሞ ዝንጥ ዝንጥ ብላቸዋል። ሀይሚ በቁምጣ ቦርሷን ይዛ ቀጭቋ ቀጭቋ እያለች ቡራዬ ደግሞ ከቤቱ በጥቁር ጃኬት ደርበብ ብሎ መኝታ ክፍል ወይን አድርጎ ጠበቃት። ልጅቱ ሮማንቲክ ሆን ሴንሴቲቭ ሆና ምንድነው ሰርፕራይዙ ብላ ስትመጣ ጅሬው እያዛጋት ነው። እንዴናችሁ? ደህና ናችሁ? በጣም ደህና ነኝ እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች፣ እኔ በጣም ደህና ነኝ። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ብሩክና ሀይሚ ሮማንቲክ ነገር ከጀመሩ ሳምንታትን አስቆጥረዋል። ዛሬ ለሁለተኛ ጊዜ መኝታ ክፍላቸው ሮማንቲክ ሲሰሩ አሳዩን። ዛሬ እኮ ታኙ እናንተ! ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ እናንተ ረወይኔ ረ ብሩክ ረተው ረተው ለአፍቃሪዎቹ ይዘኝላቸው። ካሜራ ፊት እኮ ማለት ነው፣ አልጋ ላይ ተኝተው እማ ተባባሉ ነው የተባባሉት። አላያችኋቸውም? አላያችኋቸውም ወይ? እኔ ያቻቸዋለሁ። ተሳሳሙ እኮ እናንተ፣ ከንፈሩም ነው ያለችው። አቤት አቤት! መቼም እንደዚህ ሆነው አይዋደዱ ማትናላችሁ። ልንገራችሁ ብዬ ነው፣ ተሳስሟል ዛሬ፣ ተሳስሟል ማለት ነው። እና አልጋ ላይ እንደዛ ሮማንቲክ ሲያደርጉ አሁን አፈቅረዋለሁ እወደዋለሁ ምትዩ ልጅ ማለት ነው፣ በህይወት አትኖሪም ጎበዝ። ከሆንሽ ሸሲ ክሎሮክስ ጠጪ። የምር ነው ምትወጁ የምር ከሆነ ማለት ነው። አሁን ዛሬ እንደዛ አልጋ ላይ ተኝተው ሮማንቲክ ሲያደርጉ ሀይሜ ከንፈሩን ማስተለው ጎበዝ ከሆንሽ አንድ ሌትር ክሎሮክስ ጠጭ፣ የምሬ ነው። አንድ ሌትር ክሎሮክስ ጠጭና አሳየው በቃ ለብሩክ መስዋዕት ከፈልኩ ብለሽ እንደምትከፊ አሳይን እስኪ፣ እንደው ዝም ብለሽ ወሬ ብቻ አይደለም እናንተ ሰላሳ ሁለት ሴቶች ራሱ ማለት ነው ላይ ብለይ ሆናችሁ ምታወሩት። እናንተስ እስኪ አንዳችሁ ከሰላሳ ሁለቱ አንዷ እስኪ ጠጭና አሳይን እስኪ። ጉብዬን በጣም ነው የምወደው። ቡዬን አከብረዋለሁ፣ ካለሱ መኖር አልችልም የምትሉ ሰዎች አልፈው፣ አሁን መርፌ ሲወጋ እንዷ ማለት ነው በቃ ይሄ እያለች ነው እያለቀሰች የመጣች። እና እስቲ አንድ ሰው መስዋዕት ክፈሉ። የሚወድ ሰው እንደዚህ ነው፣ ራሱን አሳልፎ ይሰጣል። መስዋዕት ክፈሉ እና አሳዩ እንድላችሁ ፈልጋለሁ። ከዛ በተረፈ ቡራዬ እንግዲህ ከአይሚ ቤት ሊወጣ ነው ማለት ነው። ደስ ብሎኛል። ለምን አትሉም? ስለወጣ አይደለም ደስ ያለኝ፣ ግን በቃ እንደዚህ አብሮ መኖር ዝም ብሎ ደባል ሆኖ መኖር አይደለም። እነሱ እንዲያደርጉ መፈለገው ነገር እኔ በቀለበት በስነ ስርዓት በክብር እንዲጋቡ እንጂ እንደዚህ ዝም ብሎ አልፈልግም። ገባቸው አደለ? እና ቡራዬ እንግዲህ ከሀይሚ ቤት ሊወጣ ነው። ለምን ካላችሁ በቃ ልጁ ከዚህ በኋላ ሰላማዊ ሆኗል፣ ይቅርታ ጠይቋል። ሀይሚን የሚረብሻት የለም። ሀይሚን ለመጠበቅ ነው መጀመሪያም የገባው እሱ። አሁን ላይ ደግሞ ይወጣና ከራሱ ቤት ይኖራል ካልሆነ ሀይሚ ሰፈር ይከራያል እያለ ነው። ይሄ ያስማማናል። እነሱ መገባት ያለባቸው በስነ ስርዓት እንጂ ዝም ብሎ አብሮ መኖር ምናምን አይሰራም ብዬ አስባለው። እንግዲህ ብሩ ከሀይሚ ቤት ሊወጣ ነው ማለት ነው። ገባችሁ። ከዛ ውጭ ደግሞ ምሰሯትን ፍራንክ አልጋ ላይ አንዳንዴ ወጣ ብትሉ ደስ ይለናል። ምክንያቱም ሁሌ አልጋ ላይ ምናምን ከሆነ አንዳንድ ሰዎች ሊሰላችሁባችሁ ይችላል ማለት ነው። ሁሌ አንድ አይነት ምናምን ሲሆን ሰው ይሰለቻል ብዬ አስባለሁ። እኔ ደስ ብሎኛል። ደስ ይላል። የምትሰሩት የሰራችሁት ምናምን አሪፍ ነው። ሁሌ አልጋ ላይ ሆኖ የሚል ደግሞ ሰው አይጠፋም፣ አንዳንድ አስተያየት የሚሰጡ እና የዛሬው ደግሞ ዲፕ ነው የገባችሁት። በለ በለው በለው። ከንፈር ለመጀመሪያ ጊዜ ሲሰማየው። ሁለተኛ ነገር ደግሞ የተኛችሁት ነገርስ የተኛችሁት አይነ ቀላ አላለች ማሬ! ተረጁ ልጁ እኮ ሞቶ ነው የሚወድሽ፣ ወይ ምን አይነ ቀላ። እሱ በፍቅር አይን ስስ ተብሎ እያያት አይነ ቀላ ትላለች እንዴ! ተረጁ እንጂ ሐቢብቴ ተረጁ አይ ቡራ ይመቻቸው። ለማንኛውም ሰሞኑን የምትሰሩት ነገር ደስ ይላል፣ ቀጥሉበት። በዚህ ነው ልላችሁ የምፈልገው። በነ ሀቤት አንድ ቪዲዮ ተለቆ ነበር። ስለ እሱ ነገ አወራበታለሁ። አንዳንድ የተረደውት ነገር አለኝ ማለት ነው። እና ለዚህ ነው እንዲጠራ ምናምን የምንፈልገው። ሁላችንም፣ እሷም ቢሆን የሆነ ነገር ስታይ ሀይሚ በቃ በጣም የምትናደደው የሆነ የሆነ ነገር የሚያጠራጥራት በውስጧ ስላለ ነው። ገብቷችኋል አይደለም? እና ከነሱ ቪዲዮ በጣም ብዙ ነገር ተረድቻለሁ፣ ነገ የምናወራበት ይሆናል። ዛሬ የምናወራው ስለ እነ ሀይሚ ቪዲዮ ነው። ለወራ የመጣሁት አንደኛ እነ ሀይሚ ቪዲዮ ዛሬ ደስ ይላል። ለምን መሰላችሁ? በቃ የሆነ ድብር ብሏችሁ ምናምን የምታዩት ቪዲዮ የለም፣ ማይደብር፣ ማያስከፋ ምናምን እንደዛ አይነት ነገር ነው። ሁለተኛ እቺ ሮማንቲክ ፓርቷ እኛን ወዳታለን፣ ታውቃላችሁ? ሮማንቲክ ፓርት ላይ እኛ እንወዳታለን እንደዚች አይነቷን። እንደዚህ መስራታችሁ ጥሩ ነው፣ ግን ሁሌ አልጋ ላይ ምናምን ደግሞ የሚላችሁ ሰው ሊኖር ይችላል። እንደዚ አይነት አስተያየት ሊኖርባችሁ ይችላል። ሲቀጥል አሁን እንደዛ ተሳስማችሁ እንደዛ አልጋ ላይ ተኝተህባት ላይዋ ላይ ተኛባት እንኳን ተኛባት፣ ባሏ መሰለኝ ወደፊት የምታገባው ባሏ ነው የተኛባ ምን ችግር አለው? ግን ክላሽ አረገብኝ። ተኛባት። ከዛ በኋላ እህት ና ወንድም ናቸው። በጣም የሚያስቀኝ ፓርቲ ነው። በቃ አይ አታስቁኝ ብላ አታስቀኝ ያለ ያላናንጣ ብሏል። ለማንኛውም ይመቻችሁ፣ ደስ የሚል ቪዲዮ ነው እየሰራችሁ ልን ያላችሁ። ይመቻችሁ፣ ይመቻችሁ።